አረ አይደለም፣ ታዲያ እኮ እናቴ ስልሽ ወይዬ ነበር ግን ልብሽ ከአንተ እኮ ያዘኝ ፍቅር ነው። ፍቅር ደግሞ ከየትኛው በደል ይበልጣል? በጣም ነው የማፈቅርሽ እኔ የማፈቅር አለው። ግን ኪራይዬ፣ ከዚህ በኋላ ምንም አይነት ነገር መስማትም ሆነ ማየት ነው የማልፈልገው። እሺ፣ ከዚህ በኋላ ምንም ነገር ትጠ እዚህ ምን ትሰሪያለሽ? እናንተ ጋር ምንድን የገባሁት ወይኔ ከእንቅልፌ አልነቀሁም ማለት ነው። ስካሪ አልለቀቀኝም ማለት ነው። እኔ እኮ ሽንቴን ልሸና ተነስቼ እዛ የገባሁ መስሎኝ ነው። እሻውን በሩን ዝጊውን ነው ውጪ። እሺ፣ ለማንኛውም ግን ስትተኙ በሩን ዘግታችሁ ተኙ። እሺ። አሁን ውጭ ተመልስኩ። ምን ያስጨዋህል? ተረጋጋ እንጂ መሀል ገብቼ ልተኛል አልኩ። አስታውሻለሽ፣ በፊት እኮ ልብሴ ነው የቀየርኩት ስትገቢ። ትኮረ ማሚ ነበር ያ ማፈር ስለነበር ነው። አሁንስ ተንቼበት እያደርኩኝ የምን ማፈር ሲጀመር? ሌናች ከመተፋፋ ያለበት ሰዎች አይደለም ባልና ሚስት ከአንዱን ሲቀዳሉ አይደለም የሚባል ግን አንቺን ባይሰጠ የምንሆን ነበር እንዴ? ከአንተው ግራ ጎን ተፈጥሬ እንዴት ነው የአንተ አካል ማልሆነ? እሱስ ልክ ነሽ። እና አቶ ባልየው ወይ ሚስትየው የስራ ሰዓት እየረፈደብህ እኮ ነው። እንዲ ይርፈዳል። ቅድም ካልሽኝ ይቀራለሁ። እንደዛማ አይሆንም። እንደ ካልተሰራ እኮ አይኖርም። እሱማ ልክ ነሽ። ባይሆን ልብስ የለ ልብስ ምን አለ? የቲሸርት እኔ ላይ ተጣብቆ ለዘላለም ባይወልቅ እንዲ ለምን? ምክንያቱም ይህን ችጆች ስላለበሱ እንደዚህ ከሆነማ ሁሌም ነው ማለብስ፣ በደስታ ነው። ምንም ብታደርግኝ እሺ ነው የምልሽ ጽዬ። ድገሚ እንዲ። አንተ ቆይ ፍቅር ያገረሻል። እንዲ ሁሌም እንዲያገረሽብኝ እኮ ነው የምፈልገው። ኪራይ የረፈደብህ ይፈዳ የራሱ ጉዳይ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት በእያላችሁ ጋር ሰላማችሁ ብዙዝት ይበልልኝ። ጽናት ክፍል 85 በባለፈ ሳምንት አይተ ነበረ። ዛሬ 86 ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። በባለፈ ክፍል እንደተመለከትን ከሆነ ኒናን የኪራይን ደግሞ አብሮ እንዳደረ አድርጋው ነበረ፣ ግን ውሸት ሆኗል። ጽናትን በስልክ ስታወራ እንዳለ ሰምታለች። ውሸት እንደሆነም ደረሰችበት እና ውሸቱን እንዳለ አጋልጣለች ጽናት ማለት ነው። ኒና ደግሞ ጽናትን ልትጎዳ እየፈለገች ነው። አሁንም በደካ ማጎኗ ገብታ ጽናት ዋክ ስለሆነች በደካ ማጎኗ ገብታ ከሷ ጋር ለመኖር እያደረገች ነው። ጽናት ደግሞ በእውነት እንደዚህ ለማድረግ ፈልጌ አይደለም። በቃ ጽናት ልሸንግኝ እንዳትሞግሪ በቃ አዎ፣ ሱሰኛ ነኝ አውቃለሁ። ግን በቃ ወድጄ አይደለም እነዚህ ሱሰኛ ማደርጓቸው ብላ ለጽናት እውነቱን ስትነግራት ጽናት ደግሞ ረክራ ሄሆና ታዝናለች ማለት ነው። እኔ ሳላቅ በፊት መጥፎን ነገር ተናግሪያት ይሁን ወይስ ምን አደርጊያት ይሁን ብላ እንግዲህ ያሰበች ትገኛለች። እናንተ በሞቀ ቤት እንትን ብላችሁ ስትል ጽናት መታ ታቀፋታለች። እኔ አስከፍቼሽ ከሆነ በጣም ይቅርታ እያለች ትላታለች ማለት ነው። እኔ ከዚህ በፊት ህይወቴን በሳቅ ህይወት ነበረትልና ከዛ የጽናት በጽናት በደካማ ጎኗ ገብታ ትሄዳለች። ፅናት እንዴት እኔም ምን አድርጊያት ይሁን እንደት ተናልጄ መጥፎ ቃላት ተናግሪያት ይሁን እንደ ትላለች። ከዛ በኋላ እሷም ያሰበች ትገኛለች። ምን አድርጊያት ይሁን ወይስ ምን ተናግሪያት ነበረ ትላለች። እዚህ ጋር ሰኔና ቅዱስን ካፌ ላይ ቁጭ ብሎ ነበረ። ከዛም በኋላ ቅዱስ ይስክበታል። አራቼ ልጅ በጣም ትናገር የለ እንዴ ይላታል። አዎ እኔ እንደ ጽና እንደ ሙ እንደ ምሩ ወድ ሚዙሰኛ አይደለሁም ትላለች ግን ይሄ ባህሪ ይጠቅመኛል ብለሽ ታስባለሽ? አው ማንንም እየመጣ ሊፈነጭርብኝ አልፈልግም ትላለች። ግን አንዳንዴ አንዴ ያንቺ የራስሽን ማሰብ የለበሽም የሰውንም መረዳት አለበሽ ይላታል። አልቅዱስ የሰውን መስማት ትላለች። ከዛ በኋላ ክብሩም እንዴት ማለት ትለዋለች። ምክንያቱም እኔ ቤተሰቦቼን አጥቻ ያለሁ። እንዴት አጣ ማለት በምን አጋጣሚ ነው ያጣሃቸው? ዋክሽ በጠዋቱ እንደዚህ አይነት ባህሪ ጠይቀኝ ሙዲ ረብሻል እና ማታ ላል ስትለው እሺ ይላል። ቅድ ሰናይትን እንተ ትቀለዳለች እንደቀለደችበት ይሆናል። ከዛ ስልክ ከእህቷ ጋር ተወራለች። እንዴ እህቴ ግን እንዴት ላንቺ ደውሎ ነገር ስራ ቦታ እንደቀረው ብላ ከእህቷ ጋር ስልክ ተወራለች። ወረኛ ነገር ነው እንዴ ብላ ስልክ ጋር ያማውራት ያወራች ተገኛለች። ከዛም በኋላ እሷንም አረባ ክርስቲያ ይወት ይላልች። ከዛ በኋላ እንዴ ጭራሽ ከቤት እንዳልወጣል ያደርጉኝ ይነው እንዴ ክብሩም ቤት ተኝቶ ነበረ። ከዛ በኋላ ኒና ምትባልዋ በቅርፍ ልቡ ስለ ሰናይትን በህልም ያየ ነበር ክብሩም። ከዛ በኋላ ኒና ትመጣና ይያወራ ትሰማለች። ከዛ በኋላ እጁን ትይዘዋለች ኒና ምትባልዋ። ከዛም በኋላ ሰናይት ትመጣና ሰናይት እንግዲህ እንደፈለከው ሁን ብላ ትሄዳለች። ከዛ ክብሩም ለምንድን ነው እንደዚህ የምታይኝ? ይላታል። አይ ምንም ትለዋለች ኒና። እጄን ተኝተህ ስታስቦ ስትይዘው በጣም ገርሞኝ ነው። በህልሜ አንቺ የነበረ አይደለም ማየ ነበረው። ግን ምን አስበሽ ነው? ምንም ዝም ብዬ ነው ትላለች ኒና። እኔ ብሄድ ይሻላል ያለ ክብሩም ብድግ ብሎ ተነስቶ ወደ ክላሱ ልብስ ለመቀየር ይሄዳል። ኒና ደግሞ ምን አስበሽ ይለኛል እንዴ ትላለች። ራሱ አስቦ ነው ትላለች። የሆነ ጀዝባ የሆነ ነገር ብላ ኒና የክብሩ ጥቀ እሷም ሶፋ ላይ ሄዳ ብላ እንግዲ እዚህ ቤት ያለ ሁሉ ያመዋል ትላለች። እንግዲህ በኋላ ከዛ ከዛም በኋላ ሰናይትን ወደ ኩሽነ ወደ ጽናት ጋር ታመራለች። ከዛ በኋላ ወደ ሰናይት ምን ሆነሽ ነው ትላታለች። ምን ሆነሽ ነው ስትላት የቺ ልጅ ናታ ነው ሳሎ ስገባ የሰው ፍቅር ማባረር ነበረብኛ የምን ፍቅር ማለት የምን የዚህ የክብሩምና የዛችኛዋ ጣብቆ ነዋ ትላለች እሺ እሷን ታወቅኳት እሱ ደግሞ ማን ነው እዚ ከክብሪ ውጭ ማን አለ ወንድ እንዴ ክብሩም ነው እንዴ እና ማን ሊሆን ነው እሱ ኮ እንቅልፉተኝ ትላለ ዚ እናሷ ኮ መጊቱ ናች እንዴ እዛም ታስተኛው ሰኒያት እናደጂ እጁን ስለያዘችው ነው እንደዚህ ምትናደጂ ወይም ማንቃላ ባልግዛለት እናትዘለዋ ይሄ ነዋ ይሄ ነው እንዴ ያናደደሽ? ታዲያ እኔ ምን አገባኝ? አልተናደድኩም እንዴ ሰኒ ትላታለች። ግን እዚህ ቤት ካልወጣች የሁላችንም ጨጓራ እንደምትልጠው እወቂ። አሁን ከእኛ ቀድመሽ እንዳትላጭ ሰኒዬ ተረጋጊ ትላታለች። እኔ እኮ አልተናደድኩም እንደውም ዝም ብዬ ነው ትላለች ሰኒ። እሱን ተዩ፣ ክብሩን ስትነካው እኮ አገባገበሽ ትላታለች። ናት ማን? እኔ ሰኒ ለምን ከፈለገች፣ ለምን ጠቅልላት ወስደው፣ አንቺ ምትከተያቸው ነው። አረ እባክሽ ትላለች ሰኒ። ለማንኛውም ሳሎን ማን አለ ትላታለች። በቃ እኔ እዛ ልሂድ ብላ ሰኒ ወደ ሳሎን ታመራለች። ጽናትም ደሞ አይ ሰኒ አንቀጠቀጣት እኮ ትላለች። ይሄማ የእኔ ጥላቻ ብቻ አይደለም ሌላም ነገር አለ እያለች ትስቅባታለች። ከዛ በኋላ ቅዱስን ወደ ናሆን ቤት ሄዶ አይ ቅዱስ ዝም ብለህ እኮ ነው ያደከምከው፣ እኔ ደና ነኝ እስኪ እንደዛ እያልክ ነገር የለኝ። እሷ እንዴት ህመሙ ይደብቃል፣ ሞኛ አትኝ ሰው አስተማሚ ያጡ መከራውን ያያል። አንቺ ምን ሆነሽ ነው? ምንንሽ ነው የሚያምሽ? እኔን የሚልሽ ሰው አጠገብሽ አለ፣ ሕመምሽን አትደብቂ ይለታል ቅዱስ። የኔ ሕመም ዛሬ እና ተሰል አስተማማችሁ ያደለም፣ ሁሌም አለ እስከ ሞት ዘላለም ድረስ አለ። ቆይ ምሮ አንቺ እንደዚህ ማውራት አስፈላጊ ነው እንዴ? ይለታል። ከዛ በኋላ ናሆሜ አንተንም ቢሆን እውነቱን እዛ አስተማማት ይላል። ማለትም አንተ አለሷን ለመኖር ተስፋ ስጣት እንጂ ሞትን ልትረሳ እንዳታደርጋት ይለዋል ቅዱስን። ከዛ በኋላ ልክ ብልሃል፣ ቅዱስዬ ሁላችንም መሞታችን ብናስብ ኖሮ ሰው ላይ መጥፎ ነገር ባናድርግ ነበረ ትላለች። የሰው ልጅ ትልቁ ስሰቱ ማለት ትልቁ ነገሩን ሞቱን መርሳት ባይኖርበት ይላል። ከዛ ለማንኛውም ወደ ጉዳያችን ስንመልስ ራስሽን ማስተማመሽን አትረሺ። ይሄንን ጎርመሳት አስጨንቂው ይላታል። ምሩ እሺ ቅዱሴ ቅዱሴ የኔ ምልክ የቤት ሰራተኛ ይፈልግልኝ ምሩዬን ምልታገዝልኝ ምራዊት ደግሞ ምንም አያስፈልገኝም ለዛት በይ በቃ ወሰንኩኝ። አትስሪ ስትባይ እንቤ ካልሽ ምንም አማራጭ የለኝም ስለዚህ ሰራተኛ ነው የሚያስፈልገኝ ይላል። በቃ ምሮ የውልቅ ዱሴ ምታቀሶ ካለ በቅርቡ ሰው ይቻላል ብዬ ነው። ከዛ ደውላህ ጠይቅልኝ። ቅዱስም ደግሞ እኔ እንጃ፣ የለም ካለ እመልስልሃለሁ፣ ስልክ እደውልልሃለሁ። እሺ፣ በደላላም ቢሆን ፈልግልኝ ይለዋል። ችግር የለውም ይላል ቅዱስን። አሁን የዚህ ቤት ሰራተኛ ይሄ፣ የት እኔ ስራ ሰራተኛ ትላለች መራዊት። እኔ ተናግሬያለሁ ይላታል። እኔ ስራ እሰራለሁ፣ ከዛ አስሬሽ ነው የምወጣው። ስራ እሰራለሁ ካልሽ፣ አስሬሽ ነው የምሄደው ይላል ናሆምን። ከዛ በኋላ ኒና የምትባለዋ አቶ ስልክ ደውላ ለምን እንደምታለቅሹ እመጣለሁ እኮ ትላታለች? እንደዚህ ያለቻት ያለ። ከዛ በኋላ ሰናይ ትመጣለች። ሰናይ ትመጣና ከዛ በኋላ ከማን ነው የምታወሪው? መርፌ ከዛ ልክ ሰናይ ስትመጣ ስልኩን ዝግት ታረገዋለች። ከማን ያወራሽ? ምን ያቀርሽ ነበረ? እኔ እኔ ስመጣ ስልኩን ዘጋሹ ትላታለች ሰኒ። ከዛ በኋላ ከዛም በኋላ ሰናይትን አንቺ ካላበረርኩ ከዚህ ከዚ ቤት ስሙ ወደሽ ነው። ልጆስ ቢሆን ምን የሚጠላ ነገር አለው ለስራ አለው ክብሮት ትትናው ምናምኑ ሁሉም ነገር እኮ ደስ ይላል። ክብሩም ትላለች። ለምን በደን ቤታይ ለምን ትከሻሽ ላይ በነጭዋት አትነቀሽም ትላት አለች። ከዛ በኋላ ሰናይትም ጥላት ትወጣለች፣ እንደዛ ስትላት። ከዛ እኔን የምትበለዋም ትስቅባት አለች። ሰናይት በጣም ጭስ አለች። ቀንታለች ማለት ነው። ክብሩንም ትወስድብኛለች እያለች ማለት ነው። ከዛ በኋላ ኒና ገና ምን አይተሽ ከዚህ በኋላም ትጭሽ አለች ትላታለች። ሰናይት የሮጠች ስትወርድ ደረጃ ላይ ከክብሩም ጋር ተጋናኝ። ሀ እንዴት ነሽ? ደህና ነኝ። ቅድም ከቤት መጣጣሽ አሁን ምን ያደረግሽ ነበረ? ብጫውትስ ምን አገባህ ትለዋለች። ዛሬ ወይዘሩት እንግዲህ ተናዷል ይላል። እኔ ወይዘሮ ማለት አይደለሁም

ነቱ ሰኒ፣ እውነቱም እየገባኝ አይደለም። የገባህማ እውነቱ ይገባህማ ትለዋለች። ሰኒ ሰኒ እያለ እንግዲህ ሰኒ እያለ እንግዲ ሰኒ ምንሆና ሆናለች እያለ ክብሩም ያሰበ ይገኛል። ከዛ በኋላ ተከትሏት ወደ ደረጃ እሱም ሄዳል። ይወርዳል ማለት ነው። ኧረ ሰኒ ባክሽ ቆሚ ሲላትም እሷ ደሞ አዘማን ብላ ትሄዳለች። ከዛም በኋላ ወደ ክብሩም ቤት ሰኒ እዛ ፅናትና ናሆምን እዛ ተሰብስቡ ይገኛሉ። እንግዲህ ጽናትና ቅዱስ ተጣርቶ ነበረ። ከዛ ቅዱስ እኔ ልሂድ ብሎ ብድግ ሲል ጽናት እንዴ፣ እኛ ስንመጣ ነው እንደምንሄደው? አይ ከመጣው ቆየም። አይ ያንቺ አይን ለማየት ከብዶት ነው እንዴ? ለምን? ምንም እንዲሁም ዝም ብዬ ነው። ለዛ ነው ቤት የጠፋኸው? እና እንዴት ልጁን ከቤት ያስወጥቼው? ፍቅራቸውን አድርገሽው ነበረ እኮ እንዴት መጥቼ አይነሽልየው ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ ሰላም ለሀገራችን ሰላም ለህዝባችን እያልኩኝ በዚሁም እሰናበታችኋለሁኝ ይህንን ቪዲዮ ከወደ